ታዬ እንዴት ነህ? ገብታል ዝርያ ሮሚ እንዴት ነሽ? እየሳቅሁኝ እኮ ነው። ሰላም አንተ በቀደሙ ካተረፍከኝ እድሜ ለአንተ። መቼም የአዲስ አበባ ልጅ እርስ በርስ ካልተደጋገፍን አይሆንም። ያ ድሮ ነው የማውቀው ሰውዬው። ለዛ ነው ረኒያን ታላቅም ዝም ይሄ አብ ስራ አጀንዳ መጣ ብዬ ተነክሬ ራሱም ተመቶ ነሱ ወጥቻለው እሱ ነው ጨባር ነው። ኤኒዌይስ እንትን እኔ አንድ የተመቸኝ አጀንዳ ሺ ያበዱትን ሰዎች ታያቸው። የዚህ የከተማ ልጅ ጉዳይ በተለይ የአዲስ አበባ ልጅ ጉዳይ ላይ ስትመለከች እስኪ በዞር ዞር ብለች ተመልከች። እኔ ያየሁት ነገር ስላለ ነው ከሶሻል ሚዲያ ልምደም አብዛኛውን ሶሻል ሚዲያ ከጥቅም ውጭ አድርገው ይሄ በቃ አላስፈላጊ ነገር የሚጠቀሙበት እነማን ናቸው የሚለውን አናላይዝ ሰርቻለው፣ አይቻለሁ በየአቅጣጫው ያለውን ማለት ነው። እውነት ቤተሰቦቻቸው እያለቁ እየሞቱ እየተገደሉ ያሉ ከዛው ከቦታው የመጡ በቀበሌ በጎጥ በአካባቢ በመንደር ተሰባስበው ችግር የሚፈጥሩ ሰዎች እንደዚ አይነት ሰዎች ናቸው። እኔ ያዝናለሁ። የአዲስ አበባ ሲወቅሱ ይገርመኛል። ዘጠና ሰባት ላይ ትዚህ ልሽ እንደሆነ እኔ ዘጠና ሰባት ላይ አዲስ አበባ ነበርኩኝ መሀል የሰልፉ ጊዜም የድብድብም ጊዜ ምንም የማይግባቡ አማርኛ ቋንቋ የማያውቁ ከተለያየ ክልሎች ሰብስበው ያሰለጠኗቸው የአዲስ አበባ ልጅ ቢያንስ ኔ እየተመለከቱን ወደ ሁለት መቶ እና ሁለት መቶ ሰባ የሚሆኑ ወጣቶችን ግንባር ግንባራቸውን ብሎ የገደሉ እነሱ ናቸው። የአዲስ አበባ ልጅ በዛ ቂም አልያዘም። ምክንያቱም ወደ እስር ቤት ወደ እስር ቤት ሲወስዷቸው ደብረ ዘይት መንገድ አስቁመው ያስፈቷቸው የደብረ ዘይት ልጆች፣ በዚህ ደግሞ በደብረ ብርሃን በኩል ታፍነው ሊሄዱ የነበሩ ወጣቶችን ደብረ ብርሃን ላይ ያሉ ሰዎች እንዳያልፉ አድርገው ያስፈቷቸውም ልጆች አሉ። ግን አሁን የከተማ ልጅ የአዲስ አበባ ልጅ የምትይው ሶሻል ሚዲያ ላይ ፖለቲካውን ለምንድነው የሸሸው? ሰገጤ ስለበዛበት። ንበጣ ልም ያለ ሰገጤ የማይገባው ብትነክሪው፣ ብትነግሪያቸው፣ ብታስቢያቸው፣ ይሄ ነው መሞቻችሁ፣ ይሄን አድርገው ብታያቸው፣ ሊሰሙ የማይችሉ ሰዎች ስላሉ ነው እና እኔ ጥሪ የማደርገው ለአዲስ አበባ ልጆች እንደዚህ ይሉንታ ያላቸው ሰው ሰው የሚሸቱ የሰው ችግር መከራ የሚረዱ ከሰው ጋር መኖር የሚችሉ እኔ የአማራ ትግል ከኦሮሞ ሕዝብ ጋር ስደብልኝ የኦሮሞ ሕዝብ ጋር ተጣላልኝ ብሎ አይደለም የሚታገለው። የአማራ ሕዝብ ሌላውም የሚታገለው እና እያደረገ ያለው ይህንን ስደብልኝ ብሎ አይደለም። የራሱ የሆነ መነሻ አለው። የራሱ የሆነ መድረሻ አለው። የሚታገሉለት ዓላማ አላቸው። ዓላማውን ማስተላለፍ እንጂ ከዓላማው ውጭ አንዴ ጉራጌን አንዴ ወላይታን አንዴ ከምባታን አንዴ ሀድያን አንዴ ትግሬን የሚሳደብ የትግሉ ዓላማ ያልገባቸው ናቸው። እንደዚህ እያደረጉ ያሉት ደግሞ የአዲስ አበባ ልጅ የሚለውን አንድም ጠርተሽ የምታመጭልኝ የፖለቲካ እንቅስቃሴ የሚያደርግ እኔ ስላጣሁ ነው። እከሌ የሚባለውን እስቲ አምጡትና እንየው ስትመለከች፣ በዚህም በዛም ስታያቸው ምን ሞኝ አይጥፋ እንዲያጫውተኝ የሚባል ነገር አለ። እንደዚህ አይነት እያደረጉ ያሉ ሰዎች ሸም የማያውቁ እውነት፣ በዚህ በሱዳን እና በተለያየ ቦታ ወጥተው ያመለጡ የወጡበትን ዓላማ የማይረዱ ሰዎች በሰለጠነ በትላልቅ ዓለም ውስጥ በትላልቅ ከተማ ውስጥ የሚኖሩ የሰለጠነ ማንነት የሌላቸው ሰዎች ናቸው። ተመልከቻቸው፣ ጥሪያቸው ተመልከቻቸው፣ የሰው ደም ምንም የማይመስላቸው እኔ አሁን ዛሬ ለጠፍኩ ልጥፋ እዚህ አንድ ሺህ ሰው አለ ሄዶ እናት ልጇ በድሮን ተመቶ፣ ልጅ እኔ ልጅ አለኝ፣ ሮሚ ታውቂያለሽ፣ እኔ ልጅ አለኝ። ጉንፋን እንኳን ሲያሙ ምን ያህል ስሜት እንዳለው አውቃለሁ። ምን ያህል ስሜት ያቺ እናት ሞቶባት እንደዛ እያለቀሰች የሀበሻ ቀሚስ ለብሰው አደባባይ ላይ ሲንዘላዘሉ የሚውሉ ባትሽቂጥሽ እያሉ ሲርመሰመሱ የሚውሉ ከዛው ከችግሩ ቦታ የወጡ ሆነ ሰዎች ሆነው ስታያቸው ምን አይነት ጊዜ ላይ ነው ያለ ነው ብለሽ የተነሳሽው ጥያቄ እውነት ለመናገር ትክክለኛ ጥያቄ ነው። እኔም አሁን ምን ላይ ነው ያለነው? በእውነት ጠዋት የሆነ ሰው ልኮልኝ አይቸው እንባይን የመጣው በቃ አለቀስኩ። ስራ ቦታ ነበር፣ ራሴ ሁሉ አመመኝ። ታይይ ለመሰለኝ የከተማ ላይ ስትሆን ትግሉ ስትገባ ፔኑ ይገባሃል። ታርጌት ትግሉ ነው፣ ትግሉ ላይ ነው። እስቲ ምሳሌ ልስጥ። የለንደን ፋኖ ነው ያቸው ከፊት ያሉት እንዳንዱ የአዲስ አበባ ልጆች ናቸው። ትናንትና ብዬ ልነግር ይችላል። የለንደን ልጆች ናቸው። ለንደን ያሉ እንዳለ እዛ ጋር ትናንትና ብዬ ስም አልጠራልም። የለንደን ልጆች፣ የአዲስ አበባ ልጆች ናቸው። ትግሉን እየመሩት ያሉ ትግላቸው ትግልና ትግል መድረስ ያለባቸው ጠቅላይ ሚኒስትሩ ቢሮ ድረስ ይዘው ሄደው በራን ቋቅተው ሌተር ጽፈው ማድረግ ያለባቸውን ቱቢሆነስት እያደረጉ ነው። ቲክቶክ የላቸውም። ቲክቶክ ላይ መጥተው አይደነፉም፣ አይለፈልፉም። ስራቸው ምንድነው? መሬት ላይ ነው። የት ይመጣሉ? እዚህ ጋር የሉም። ቲክቶክ ላይ አታያቸው። የላቸውም ቲክቶክ እነሱ። ምንድነው? መሬት ላይ ለአምሩበን ነገር ረስ መስራት ይታገላሉ። የሉም፣ ሚዲያ ላይ አይመጡም። የቲክቶኩን የተጨማለቀ እንትን መስማት አይፈልጉም። ውስጥ ለውስጥ ይሰራሉ። ስራቸው ነው ተግባር ሰልፍ ካዘጋጁ ሰልፋቸውን ይናገራሉ፣ ምናምን በቃ በእንደዚህ ነው የሚሰሩ። እነሱን እንኳን አይተው አይማሩም። አሁን እኮ እኔ ለፍልፌ ለፍልፌ መቀደም እንደውም እንዲዞኝ አለቀስኩኝ ለመሰለ ስትታገል ውጣተ ትግሉት ይባላል። ሊትሪሊ ስሜን ጠርተው ሮማን ከትግል ውጭ ነው የተባልኩት እኔ። ኦኬ ብዬ ትቼዋለሁ እንደምታየው ነው ነገር ግን የሚታገሉት ደግሞ በትክክል ነው። እስቲ እያቸው፣ ለብርቱካን ማን ያለቀሰው? ለሊት ወጥቼ እኔ ነኝ። አሁን መተው ሮማን የብርቱካን ነገር እንዴት ሆነ? እነሱ ምን እያደረጉ ነው? ቤታቸውን ከፍተው ምንድን ነው የሚያደረጉ? ጥናን ገብቼ አየኋቸው። አረብ ሀገር ያለችው ልጅ ጋር ተገብቶ ጆከርን ከእንትና እንትናን ከእንትና ማጣላት ምንድን ነው የሚጠቅመው?

ማረግ ገንዘብ አይጫወት የማይጫወት አይተው ከሆነ እኔ ምሳሌ ነው የምሰጣችሁ። ማረግ የማይጫወቱ ማረግ ትክክለኛ ድምፁ እዛ ለመሆነ ለዛውም አዲስ አበባ ታስታወስ ምን አድርጉ ብሎ ስንት ነገር መከራውን ሲያየ በላ ልጅ ነው። ወረቀቱን ጀርመን ሀገር ያጣው በትግ ነው በትግን ነው። ግን ዛሬ ማረግ የለ። ለምንድን ነው በትክክሉ መሬት ላይ ለሚሞተው ሰው ድምፅ መሆን ካለባቸው ለምንድ ነው እርስ በርስ የሚጣሉት? ለትግሩ ከድርም ያስፈልጋል፣ ዶከርም ያስፈልጋል መውጣም ያስፈልጋል። ለምንድ ነው እርስ በርስ የሚጣሉት? ምን ለማግኘት ነው? እኔ የማይገባኝ እሱ ነው። ምን የሚያጣላ ነገር አለ? ቤታቸውን ከፍተዋል። የአማራ ልጅ ሆኖ አንድ የአማራ ቤት በትክክል ፖለቲካ የአማራን የሚተነትን ቤት አለ አለ? ሁሌ የሚወያዩበት አለ? እንትና ቤት እንግባ ብለው የሚወያዩበት ቤት አለ ዘመርኩ ነው የሚኖረው። ዘሮሙ ኦሮሞ ኦሮሞ ነው የሚባል ዘመርኩን ሲመጣ ይሻላል። አትሊስት የሚዘግበው የአማራን ትግል ምኑ የትኛውን ትግል ነው የሚታገሉት? እርስ በርስ የሚሰዳደቡት። ከዛ አንዷ ስትገባ ይሰበሰባሉ። አንዷ የአንዷ ቡድን ነው፣ አንዷ አንዷ ቡድን ነው። እዮዳም ፕላኑ አማራና አማራ ማጣላት ነው። እዮዳም ኦሮሞና ኦሮሞ ማጋደል ነው። እኔም ብሄሩ ምን እንደሆነ ባላቅ ሰለሞን እናውቀዋለው ሲለው ነበረ ጎንደር ተወልዶ እውነት እሱ የአማራ ደም አለበት? እኔ አይመስለም። ብዳ እኔ የአማራ ደም አለበት ብዬ አላምንም። ቤተሰቦቹን እንደው ሰለሞን ቦጋለን በቁም ነገር ጠይቋለሁ ብዬ ነበር። እውነት አማራ ወልዶት የአማራ ልጆች በሚታገሉ ተናዶ ትክክል አደለም ብሎ ከሆነ ይህን የሚያደርገው ስይ፣ ግን እንደተረገመ ሰው እንደዚህ ተበትኖ መባላት እርስ በርስ ክብር የሌለው ስም መሰዳደብ፣ ትናንተ አሁን ገብቼ እንትን ጃፒ ገብቷል ማንያቺ ተሳድባ የሙስሊም ታስራ የነበረችው እሷ ቤት ገብተው ይሰዳደባሉ። ከድር ከፍ ዝቅ፣ እንትና ከፍ ዝቅ ስድብ ምንድን ነው? ለትግሩ የሚጠቅመው ከአንድ ሺ በላይ ቁጭ ብሎ ሶስት ሺ ሰው እያያቸው መሰዳደብ ምንድን ነው ትግሩ? ወይ በስነስርዓት አንድ ሰው መድባችሁ አማራ ሆነው አይደለም የሚባለው የምታወሩትን፣ ወይ አሉ የተባሉ አንኳር አስር አይሞሉም ተሰብስቦ በሜሴንጀር መነጋገር እንደ ጨዋደም ማነው? ምንድን ነው ተጉ ሁሉ መሰዳደብ እዋቸው መባል፣ እኔ በጣም ለማዝ ነው። እግዚአብሔርም እኔ እንኳን በዚህ ሰዓት ወጥቼ እንኳን ወጣሁ ከትግሉ እንጂ ብኖር ጨጓራዬን ያስጨርሱ ነበረ። በደህና ጊዜ ትቼ ወጥቻለሁ። በእውነት በጣም ለማዝ ነው። አውራ ታየ፣ በጣም እኔ እውነትን ለመናገር ማየትና ማገናዘብ የቸገረው ጊዜ ነው። የሚጠፋ ህዝብ ግራ ይገባዋል። እኔ እንዳንጠፋ ስጋት አለኝ። ሀገር እንደ ሀገር ምን እየሆነች እንዳለ የኑሮ ውድነቱ፣ የሆነ ሰውዬ ፕላን አድርጎ መጫወት ከፈለገ ሶሻል ሚዲያ ላይ ያለውንም ምድር ላይ ያለውንም እንደፈላ አድርጎ መጫወት የሚችልበትን አክሰሱን ሰተነዋል። ክፍት ነው ሁሉም ነገር እንደ ባለቤትነት ወስዶ ሊመለከትና በባለቤትነት ይሄን ችግር እንድክ እንደራሱ እንደ ስጋው እንደ ነፍሱ የሚጠብቅ ሰው የለም። ትልቅም ትንሽም ብትዩ ሁሉም የራሱን ጥቅም ለማስኬድ ሄደ ስለሆነ ይመስለኛል ብዬ ነው የማስበው፣ እና እጅግ በጣም አስቸጋሪ ጊዜ ላይ ነው ያለ ነው። እነዚህ አየር ላይ ያለው ኑሮቢ ሁሉም ስልክ አለው፣ ብድግ አድርጎ አወጥቶ የፈለገውን ያወራል። በቃ የፈለገውን፣ የት ነው የሚጠቅመው አይልም፣ የፈለገውን ነው የሚናገረው። እኔ መናገርና ማስተላለፍ ፈልገው የሚመለከታችሁ ምድር ላይ ያላችሁ ወይም ደግሞ በተግባር ላይ በምድር ላይ ያለ አይደለም። የሰው ልጅ የወፍ ልጅ አይሞት ለምን ይሞታል? የሰው ልጅ አይደለም የወፍ ልጅ ስለምን ይሞታል? ንጹሐን ለምን የሚገደሉት? ንጹሐን ለምዶ የሚጨፈጨፉት? በቃ ይህን መሰረታዊ ትግሌ ነው መገደል የለባቸውም፣ መሞት የለባቸውም። ይህንን ብለን ስንነሳና ስንታገል አንተ እንዲህ ነህ፣ አንተ እንዲህ ነህ። እኔም ጉራጌ ተብያለሁ፣ ትግሬ ደግሞ አሁን ሰሞኑን ምንድን ነው ያሉኝ? ወላይታ ትግሬ ያለውንኩት ብሄር የለም ዛትስፋይን ያ ኢትዮጵያዊነቴን ስለምወድ ነው ግን አሁን በህዝቤ ላይ የመጣ መከራ አለ። ያንን ለማስቆም የሰለጠነ ፖለቲካ መደረግ መቻል አለበት። ከድንቁርና ህይወት መውጣት መቻል አለብን። ብዙ ብሄሮኝ አለው እና እኔ እና አንቺ ስንተዋወቅ እንኳን ስንት ጊዜ ነው ቢያንስ አስራ አራት አስራ ስድስት ዓመት ይሆናል ሮ መሰረት ያለው ነገር አቋሜን ሳላዛነት ይሄ ነው ብዬ ነዥ የመጣሁት ሶ አሁንም ትክክል ያልሆነ ነገር ሰው ሰው የሚሸት ነገር እያደረግን ስላልሆነ፣ እባካችሁ እባካችሁ ንጹሐን አይጨፍጨፉ ሰው እንዲሁን ሚል መልዕክትን ያለኝ። ስራ ቦታ ነው ያለው ስለ አስገባሽኝ አመሰግናለሁ። እርምዬ አልጠፋም። መልሽል ብኝ ፎሎባክ እናወራለን። ዕለት አለ ፎሎባክ መልሽ። እንዴት እስካሁን ያንተ ፎሎባክ የለህም? አይ ቲንክ እንትን ብለውኛል። እንትኖችሽ ምንድናቸው? ሞዴሬተሮች አባረው የመሰለኝ። ለዛ ነው እዛ ነው። እና እንበርታ። እንግዲህ እውነት ያሸንፋል። እውነት እንቁም የአዲስ አበባ ልጅ ግን የአዲስ አበባ ልጅ እግዚአብሔር ምስክሬ ነው። ቀን አይደለም የአዲስ አበባ ልጅ መሆን ለብቻው አንድ ዲግሪ ነው። ሰው ነው የአዲስ አበባ ልጅ። ብትወድቂበት፣ ሰክረሽ ብትንገዳገጂ፣ አሳልፎ አይሰጥሽ። የሚበቀልሽና የሚፈጽምበት ወንድነት ተግባር ካለው ለሁሉም ቦታ አለው። ይሉንታ ያለው የአዲስ አበባ ልጅ ነው። በችግር ውስጥ እንኳን ቢሆን ቢርቦ ቢጥመው ሼሼ ሼም ነው ብሎ ይዘልና ያልፋል እንጂ ሴትና ወንድ እንኳን አብረው እየሄዱ ይለፍና ሌላ ጊዜ እንገናኛለን ዛሬ ከሴት ጋር ነው ይባላል። ችግር ለመፍጠር የሰው ሕይወት ለማበላሸት ብዙ ጥረት የሚያደርጉ ሰዎች ስላሉ የአዲስ አበባ ልጅ ዞር ብሎ ቀና ብለው መናገር የማይችሉ አሉ። በተለይ ሰገጤዎች ሰገጤዎች ታረሙ የሚል መልእክት አለኝ። የመጣበታለሁ እኔ በመስረጃ በመረጃ እያንዳንዱን ብድግ እያደረጉ አሳያለሁ። ሮምዬ የሚያመጡት የለም። ልክ ልካቸው መነገር ነው ያለባቸው። ካልተነገራቸው ስለማይገባቸው ሰው ከውጭ ሆኖ የሚያየውን ከውጭ ሆኖ የሚረዳው ባቸው ምን እያደረጉ እንደሆነ እየሰሩ ያሉ ካልገባቸው መነገር ነው ያለበት። በጣም አዲስ አበባ ተስተናግደን ወደ ኤርፖርት ሲሄዱ መኪና እንዳይበላቸው አስፋልት አሻግረን ላክናቸው ሰዎች ዛሬ በሰለጠነ ከተማ ውስጥ በትልቅ ከተማ ውስጥ ሆነው ያልሰለጠነ ጭንቅላት ይዘው ፖለቲካ እናቦካለን ብለው ሲነሱ ያሳፍራል። እናቶቻቸውና ቤተሰቦቻቸውን መርዳት ያልቻሉ፣ የሚያደርጉትን የሚናገሩትን የማያውቁ በተለያየ ዓለም ላይ የተቀመጡ ሴት እህቶቼ ቤተሰቦቻቸውን እርዱ። ዲያስፖራ ውጭ አለ በተለያየ ቦታ፣ እነሱ እናትና አባቶቻቸውን ከረዱ በተለይ አረብ አገር ያሉቶች እናትና አባታቸውን ከረዱ ፋኖን ለመርዳት በተለያየ ዓለም ላይ የተቀመጥን የዛ የብሄሩ ተወላጆች ወይም ይህን ትግል የሚደግፉ ሰዎች በቂዎች ነን። መስመር እንዲይዙልን ብቻ ነው የምንፈልገው፣ እና ቤተሰቦቻቸውን ይርዱ። ኑሮው ጣራ ነግቷል። ብዙ ነገር መናገር ይቻላል። ኒስ ጎድ ቢናገሩት ባዶ ይቀራል። ቴንክ ዩ ሮሚ ኒስ አመሰግንሻለሁ፣ በጣም ቴንክ ዩ ሶ ማች እኔ መናገር የምፈልገው ሀሳብ ነበር፣ ግን ልጁ ወጣ። ሮሚዬ፣ አንዳንድ ሰው አሁን እሱ የሚኖረው ኢትዮጵያ አይደለም አይደል? እንትን ያለው ምንድን ነው? እሱ አውስትራሊያ ያ፣ አየሽ አሁን ከሀገር ውጭ ለሚኖር ሰው ቀላለው እንደዚህ መናገር። የአዲስ አበባ ልጅ ለምን ወጥቶ እንዲያ አይልም? የአዲስ አበባ ልጅ ድሮ ቀረ። የአዲስ አበባ ልጅ ዛሬ የሆነ ነገር ቢያደርግ ነገምንደሚጠብ ነገር አንቺም ታውቂዋለሽ። ሰው ለምን ዝም ብሎ እንደሚፈርድ እኔ እንጃ። ኖ ኖ ኖ አዲስ አበባ ውስጥ ላለ ምንም አድርግ ብሎ መልእክት ማን ማስተላለፍ ውጭ ሀገር ላሉት ለአዲስ አበባ ልጆች ካልሆነ አገር ውስጥ ያለ አዲስ አበባ ልጅ ምንም ሊፈጥር አይችልም። እኔ እንደዛ ነው መልእክት አስተላልፈው። የአማራም ልጅ ሆነ የትግሬም ልጅ አዲስ አበባ ነኝ ብሎ መልእክት ካስተላለፈ መንጠሬ ነው ማስወጣው። ለምን ነገ አንድ ነገር ቢሆን እኔም ብሌም እንዳያደረገኝ ገባ። ስትናገር እንዳለ ግልጽና አጭር እኮ ነው። አፍሪካ ሀገር እንደልብ አስታውከ መኖር የሚቻልበት ሀገር አፍሪካ ሙሉ ዲክታተር የሆነ ሀገር ነው። እንደ ልብ አዲስ አበባ ሆነ እተራመሳለሁ ብትል ትገቢያታለሽ ሸቤ። የማይቀር ነገር ነው ይሄ እኮ፣ ግልጽና አጭር ነው። ይህን ማወቅ አልቻለ ውጭ ሀገር ቁጭ ብዬ፣ ግን የአዲስ አበባ ሊ ተነስ ምን እያደረክ ነው ሪሊ ማንም ሰገጥ የለም የአዲስ አበባ ልጅ የሚበላ